መርማሪ ማሁል ክፍል ስምንት ቀጥሏል። ባለፈው ክፍል ሰባት ቢግ ዳዲ እና ቡድኖቹ የለንደን ከተማ በአርዲኤክስ ሊያጠፉ አቅደዋል እና ሶፊያም ለማሁል መረጃውን ነግረው ነበረ። ማሁል እና ቡድኑም ቦታው ላይ ደርሰው ነበረ። እነ ቢግ ዳዲም ደግሞ ቀድሞ ስለደረሱ ማፈንዳት ጀምረዋል። ማሁል ጠበቃውን እያባረረው ነው። ምክንያቱም ሪሞቱን ይዟል። እየሮጡ እያለ ማሁል ወዲያው ተሰወረበት። ሰውየውም ዞሮ ከኋላው ሲያይ ማንም የለም። እሱም በጣም መፍራት ይጀምራል። ለካማ ሁሉም ውሃ ውስጥ ነበር የተደበቀው። ሰውየውም ስላወቀበት ወደሱ መሄድ ይጀምራል። አሊያ ግን በድንገት እየበረረች መምጣት ትጀምራለች። ሪሞቱንም ከእጁ ከቀማችው በኋላ ትመታዋለች። ከዛም በድጋሚ ለመብረር ስትሞክር ሰውየው ዘሎ ያዛትና ወደ ውሃ ወረወራት። ማሁልም በፍጥነት ከውሃው ዘሎ ወጣ። ከዛ ጥበቃውና ማሁል መጣላት ይጀምራሉ። አሊያም ውሃ ውስጥ ሆና የተለመደው ቀልዷን ትጀምራለች። ማሁል ቶሎ ብሎ ወደ ውሃው ዘሎ በመግባት አሊያን ይዟት ወጣ። የአሊያ ግርም እየደማ ስለነበረ ማሁል ፋሻ አውጥቶ አሰረላት። መርማሪው ዊልያምን ቦታው ላይ ደረሰ። ማሁል፣ ብዙ ቦምብ ከተማው ላይ አለ። ስለ ቦምብ ሳይንቲስቱ ያውቃል። የት ነው ያለው እሱ? ከዛ ሁሉም ሳይንቲስት ጆንን ፈለጋ ይጀምራሉ። ነገር ግን እሱ የለም። ከዛ አሊያ ሳይንቲስቱ ተደብቆ እንደሆነ አወቀች እና እንዴት ያወቀች ይመስላችኋል? ካያችሁት ዛፉ ስር አንድ ግርጫማ አለ። ይህም ማለት ሳይንቲስቱ ዛፉ ላይ ተደበቀ ይመስላል። ውረድ እንጂ። ኦ እናንተ እኮ እየተደባደባቸው ነው። እኔ ደግሞ ምንም ድብድብ አልችልም። ለዛ ነው የተደበቅኩት። አለካ ሳይንቲስቱ። ውረድ እንጂ፣ ምን ነካ? ማሁልና ቡድኖቹም የተጠመዱትን ቦምቦች መፈለግ ይጀምራሉ። እነዚህ ቦምቦች ከፈነዱ ምን ሊፈጠር እንደሚችል አስቢው አለካ። እኔ ሰባበራቸዋለሁ። ከተሰብሩ እኮ የሚፈነዱ አይመስለኝም። አልያ ምንም ስህተት እንዳትሰሪ፣ ሺ በኋላ ትጎጃለሽ። ከዛ በኋላ ሁሉም ወደ ሥራ ገቡ። የተለያዩ ቦምቦችንም እያከሻፉ ነበረ። አሊያ ደግሞ ቆሻሻ መጣያ ውስጥ አንድ ቦምብ ታገኛለች። እና ይህንን ቦምብ ራሷን ችላ ማክሸፍ ፈለገች። ምንም ሳታስብ ከሳይንቲስቱ ስላየች ብቻ ቀዩን ገመድ ትቆርጠዋለች። ማሁልም ይህንን ሳይ ቶሎ ብሎ ቦምቡን ተቀብሏት ወደ ላይ ወረወሩ። ቦምቡን ፈነዳና ሁሉም ወደቁ። የአሊያ ፊት በፍንዳታ ወደ ጥቁርነት ተቀይሯል። የማሁል ልብስና ሳይንቲስቱም እንደዛው ተጎድተው ነበረ። የአሊያ ስራ ሁልጊዜ ችግር ይፈጥራል፣ አንድ ቀንማ ሁላችንንም ትጨርሰናለች ጀመሉኝ። መርማሪ ዊሊያም ሸሽቶ ስለነበረ ምንም አልተነካም ነበረ። ማሁልም በፍጥነት ወደ አሊያ ሄደ። ዛሬ በአንቺ ምክንያት ሁላችንንም ሞተን ነበረ። ከዛ አሊያ ትደነግጥና ማልቀስ ጀመረች። ማሁልም የቀሩትን ቦምቦች ፍለጋ ይሄዳል። ሳይንቲስቱና ዊሊያምም ማሁልን ይከተሉታል። አሊያን ግን ማንም ያዋራት ሰው አልነበረም። ሁሉም አክሮፏታል። ብዙም ሳይቆይ ሀከር አዲ መጣ። አሊያ ምን ሆነሽ ነው ማሁል ሴት ነው ያለው ሲል ጠይቃት። እሷ ግን ለአዲ ምንም ጥያቄ መልስ አልመለሰችለትም። ሄ አሊያ ቸኮሌት እኮም ትጨልሻለሁ። አሊያም ቸኮሌት የሚለውን ቃል ስትሰማ በጣም ደስ ይላታል። እሱም ቸኮሌቱን ይሰጣታል። ደስ ይላል። አንድ ቦምብ ብቻ ቀረ። ከዛ ሳይንቲስቱ ትክክለኛው ሸቦው በመቁረጥ ቦምቡን ያከሽፈዋል። አዲም ወደ ማሁል ከሄደ በኋላ የቢግዳዲን ስልክ ለሁለት ደቂቃ እንደጠለፈበትና እንዲሁም ጃይካልና ቢግዳዲ ጨዋታ እየተጫወቱ እንደሆነ ነገረው። የሚገርመሰሎ ባክ ከተማው ለቦምባት ምቱ ሱ ጨዋታ ይጫወታል። ማሁልና ቡድኖችም ወደ ስታዲየሙ ይደርሳሉ። ነገር ግን በስታዲየሙ ዙሪያ የቢግዳዲ ጠባቂዎች አሉ። ያለ ፍቃድ ወደ ውስጥ አያስገቧቸውም ነበር። እሺ፣ እና ታዲያ ማሁል ወደ ውስጥ ለመግባት ምን ማድረግ አለበት ብላችሁ ታስባላችሁ? መልሳችሁንም በኮመንት ጻፉ። በደንብ ካያችሁት ወደ ውስጥ ብዙ ውሃ የሚያስገቡ ሰራተኞች አሉ። ማሁልና ቡድኖቹም ወደ ሾፑ በመግባት ልብሳቸውን ቀይረው ይወጣሉ። ከደረሱ በኋላም ሲያዩ በጣም ይደነግጣሉ። ሜዳው ዙሪያ ብዙ ጠባቂዎች ነበሩ። እንዲሁም ከስታዲየሙ ላይም የተለያዩ ስናይፐሮችን አስቀምጦ ነበረ። ቢግዳዲን መያዝ በጣም ከባድ ነው። ያለን አማራጭ ከዚህ ቦታ መውጣት ብቻ ነው። ከዛ ማሁል እንዲወጡ ነገራቸውና ባዶ ሀይላንድ ይዘው መሄድ ጀመሩ። ሄ፣ እናንተ፣ አሊያ የት ናት? ከዛ ሁሉም ደነገጡ። ጠባቂዎቹ በምንም አጋጣሚ ቢያገኛት አሊያ ላይ ሊተኩሱባት ይችላሉ። ስልክም ተደወለላት ነገር ግን አታነሳም። አሁንም ያላቸው አማራጭ ተመልሰው መፈለግ እንደሆነ አሰቡ። ዊሊያም፣ እርዳኝ አሁን ስናይፐርና ሄሊኮፕተር ያስፈልገኛል። ዊሊያምም ለቡድኖቹ ደውሎ ወዲያው ሄሊኮፕተር ያስመጣል። ሄሊኮፕተሩም ከህንፃው ላይ ያርፋል። ማሁልና አዲም የጥይት መከላከያ ለብሰው ስናይፐር ይይዛሉ። ከዛ ለዊሊያም ከፎቁ በላይ ወጥቶ ታክሱ እንዲጀምርና ይህንንም አጋጣሚ ተጠቅሞ ደግሞ አሊያን እንዲያወጣት ነገረው። ማሁልና አዲም ስታዲየሙ መሃል ሲደርሱ ቦምብ መወርወር ይጀምራሉ። ከዛ ጠባቂዎቹ ቢግዳዲ መከለል ይጀምራሉ። አዲ ደግሞ በስናይፐሩ አሊያን ሲያያት እሷ ፋንዲሻዋን እየበላች ጨዋታውን እየተመለከተች ነበረ። አሊያ ዛናት አለቃ ወደው ጠባቂዎቹ ወደ ነማሁል ሄሊኮፕተር መተኮስ ይጀምራሉ። ይህንንም ግርግር ተጠቅመው ሳይንቲስቱና ዊሊያም አሊያን ይዟታል። ማሁልና አዲ ምንም ሳይጎዱ ይመለሳሉ። ብዙም ሳይቆይ ሳይንቲስቱና መርማሪ ዊሊያም አሊያን ይዘዋት ይመጣሉ። ማሁልም በጣም ተናዶ ነበር። የጠበቀት አሊያ ቆይ ሀሳብሽ ምንድን ነው? አለካ ውድድሩን እኮ እያየው። ከዛ ምንም ሳትናገር ማልቀስ ትጀምራለች። ከዛ አቀፈችው። ዛሬ ሁሉም በጣም አዝነዋል፣ ምክንያቱም በአሊያ ምክንያት ሁለት ጊዜ አደጋ ላይ ወድቀው ነበረ። ብዙም ሳይቆይ የሆነ ነገር ይፈጠራል። የቢግዳዲ ሄሊኮፕተሮች በመምጣት ማሁልና ቡድኖቹን በአራት አቅጣጫ ከበቧቸው። ሁሉም እጃቸውን ወደ ላይ ያደርጋሉ። ማሁልም ምን ማድረግ እንዳለበት ይጠፋዋል። አንዱ ሄሊኮፕተርም ወደ እነሱ ይጠጋል። ውስጡም ደግሞ ቢግዳዲ ስናይፐር ይዞ ነበረ። ማሁል በጣም ጎበዝ ነበርክ፣ ዛሬ ግን እገልሃለሁ። አታመልጠኝ ከዚህ በላይ ማሁልን እንዳትናገረው ሺ፣ አለበለዚያ ይችን እሰጥሃለሁ። ይህንንም ሲሰማ በጣም ይናደድና ወደ አልያ ሊተኮሰ ያነጣጥራል። ከዛ እሱ ማንንም ሳይሰማ ወዲያው ተኮሰ። ዊሊያም ደግሞ ይህንን ሲያይ አሊያን እግሯን ይመታትና ይጥላታል። ጥይቱ ማንንም ሳይመታ ያልፋል። ማሁልም ይህንን አጋጣሚ ተጠቅሞ ስናይፐሩን አንስቶ ተኮሰበት። ከዛ ትከሻውን ይመታዋል። ከዛ ፓይለቱ ይናገራል። ቢግዳዲ ተጎርቷል። ተመለሱ። ከዛ ሁሉም በፍጥነት ከዛ ቦታ ላይ ያመልጣሉ። ማሁልና ቡድኑም ወደ ሆቴሉ ተመለሱ። ሁሉም ድካም ላይ ስለነበሩ እንቅልፋቸውን ይተኛሉ። ሌሊት ላይ ሁለት ሰዎች ይመጣሉ። ለማናጀሩም ብዙ ገንዘብ ከሰጡት በኋላ መረጃ ሲጠይቁት እሱም ስለ ማሁልና ቡድኖቹ ነገራቸው። ከዛ የክፍሉን ተመሳሳይ ቁልፍ ሰጣቸው። ክፍሉ ሙሉ ለሙሉ ጨለማ ነበር። ማሁል ደግሞ ተኝቷል። አንዱ ሰውዬ ጩቤ አውጥቶ ወደ ማሁል መሄድ ይጀምራል። ነገር ግን ወዲያው ሁለተኛው ሰውዬ ማሁል አልጋው ላይ ተኝቶ እንዳልሆነ አወቀ እና እንዴት ያወቀ ይመስላችኋል? ከመጋረጃው ጀርባ ካያችሁት እግር ይታያል። ይህ ማለት ማሁል ሰዎቹን ለመሸወድ ጫማውን አልጋ ላይ ካደረገ በኋላ እሱ ደግሞ ተደበቀ ማለት ነው። ሰውዬውም ቀስ ብሎ ከነገረው በኋላ እሱም ጩቤውን አውጥቶ መሄድ ይጀምራል። ነገር ግን ማሁል መጋረጃ ውስጥ ሆኖ ሁሉንም ነገር እያየ ነበረ። ከዛ ማሁል መጋረጃውን በመጉተት ፊቱን ከሸፈነው በኋላ ጩቤውን ተቀብሎ የአንዱን ሰውዬ እግር ላይ ወረወረበት። በመቀጠል ማሁል አሊያ ወደ እሱ ክፍል እንድትመጣ ነገራት። አሊያ ይህን ሰውዬ ጠብቂው፣ የትም እንዳይሄድ። ከዛ ከሁለተኛው ሰውዬ እግር ላይ ቢላውን ካወጣለት በኋላ ወደ ማናጀሩ ይዞት መሄድ ጀመረ። ማሁል እነዚህ ሰዎች ከማናጀሩ ጋር ተስማምተው እንደዚህ እንዳደረጉ ወዲያው አውቋል። እና እስኪ እንዴት ያወቀ ይመስላችኋል? ትንሽ አስቡ። ሰውየው ካያችሁት ደስተኛ ሆኖ እየታዝናና እየተመገበ ነው። እንዲሁም ደግሞ የማሁል ክፍል ሁለተኛ ቁልፍ ከማናጀሩ በቀር ማንም ጋር አልነበረም። ሰውየውም ሁሉንም ሲያያቸው በድንጋጤ የያዘውን ዳቦ ለቀቀው። ማምለጥ ከፈለግክ እርዳኝ፣ ይህን ሰውዬ እናከመው። ማናጀሩም ለፖሊስ እንዳይናገርበት በመፍራት የሰውየውን እግር ማከም ይጀምራል። ከዛ ማሁል ሁለተኛውን ሰው ለማግኘት ቶሎ ብሎ ወደ ክፍሉ ሄደ። ነገር ግን በሩ ተቆልፎ ነበር፣ ከውስጥም የድብድብ ድምፅ ይሰማ ነበረ። ማሁል ለአሊያ በጣም ፈራ። በቀዳዳ በኩል ሲመለከት ግን አሊያ ሰውየውን ዓይኑ ሸፍነው በጣም እየደበደበችው ነበረ። የማሁል ድምፅም አሊያ ጋር መድረስ አልቻለም ነበር። አሁን ማሁል ምንም አማራጭ የለውም፣ በሩንም ከሰበረ በኋላ ወደ ውስጥ ይገባል። ከአሊያ ስር ሰውየውን ከወሰደ በኋላ ፊቱን ይፈታልታል። ሰውየውም ትንፋሽ አጥሮት ሊሞት ደርሶ ነበረ። አሊያ ምን እያደረግሽ ነው? ገለሹ ነበር እኮ አለካ። ይህ እኮ አንተን ሊገል የሞከራ ሰው ነው፣ እገን ለዋለሁ አሊያ። በካሽ ይህን ሰውዬ ቢግዳዲን ለመያዝ እንጠቀመዋለን። ከዛ በኋላ ስለ ቢግዳዲ ጠየቀው፣ ነገር ግን ሰውየው ቢግዳዲን እንደማያውቀውና ሞርጋን የተባለው ሰው ማሁልን እንዲገል ብር እንደከፈለው ነገረው። በጣም ይገርማል ሞርጋን ደግሞ ማን ነው? ማሁልም ከሰውየው ላይ የሞርጋንን አድራሻ ወሰደና ከዊሊያም ጋር ለመሄድ ተዘጋጀ። ከመሄዱ በፊት ግን አሊያ እነዚህ ሰዎች በደንብ ጠብቂያቸው፣ ተመልሰን እንመጣለን። አሊያም እነዚያን ሰዎች ከማናጀሩ ጋር ቆለፈችባቸው። ከዛ የማናጀሩ ወንበር ላይ ተቀመጣለች። ከዛ እንደለመደችው ቁጭ ብላ የመርማሪ ማሁልን ጌሞች እየተጫወተች ነበረ። እናንተም ከፈለጋችሁ መጫወት ትችላላችሁ። ሳይንቲስቱ ደግሞ ከባድ የሆነ እንቅልፍ ተኝቷል። ውጪ ስለተፈጠረው ነገር ምንም የሚያውቀው ታሪክ የለም። ይህ በእንዲህ እንዳለ ማሁልና ዊሊያም ከሞርጋን ቤት ደርሰው ነበረ። ሁለቱም ወደ ውስጥ መግባት ጀመሩ። ከዛ በጣም ይደነግጣሉ። ሞርጋን የተባለው ሰው ደግሞ መሬት ላይ ወድቆ ነበረ። ምንድን ነው ይሄ? ሞልከን ምን አይነት ሪሰርች እየሰራ ይሆን? ወዲያው ለማሁል ከህንድ ሆና ሶፊያ ትደውልለታለች። እሷም በቀጣይ ቀን ቢግዳዲ የማሁልን ከተማ የሆነችውን ሙምባይን ለማጥፋት እንዳቀደና ዛሬ ማታ ወደ ሙምባይ በረራ እንደሚያደርግ ነገረችው። ይህ ማለት ሙሉ የሙምባይ ከተማ አደጋ ላይ ነው ማለት ነው። እና በቀጣይ ክፍል ቢግዳዲ ከተማው ላይ ምን ያደርጋል ብላችሁ ታስባላችሁ? እና ማሁልስ ቢግዳዲን የሚይዘውና ሙምባይን የሚያድናት ይመስላችኋል? በቀጣይ ክፍል ይዘን ስለምንቀርብ እንዳያመልጣችሁ ሰብስክራይብ አድርጋችሁ መጠበቃችሁን እንዳት እንዳትረሱ